ማስተናገድ አይችሉም። ስርኬ ነካክቸው ተበላሽተዋል። ይቅር ተጠይቃቸዋለሁ። እንግዲህ እኔ ከሌለው ምንም ምንት ማለት አትችሉም። ሰ የሆነ ነገር ሆነዋል። እሷ አንቺ ሁላችሁ መሄዱ ሰላም ናቸው።

እና ከ በኢሞ፣ እና ዋትስአፕ፣ ቴሌግራም የምታወሩት ልጆች ማለት ነው። እግዚአብሔርን በአንድ ጊዜ አስር ሰው አስራ አምስት ሰው ሰብስክራይብ ታስደርጋላችሁ። ከፋሚሊ ጋራ ማለት ነው። ያሱ ትገባለች። ሁለቱም በቅርብ ጊዜ ነው እንትን የሚሉት። አዎ ወስኪ የላኩልሽ? ድምጽ ሰማሹ፣ ሰማሹ ድምጽ የላኩልሽ ልጃችን ተባላች ልጃችን ተባላች። በቃ ስሚው፣ በውስጥ ሌላ አይደለም። በጣም ማለት ነው ከምር ማጠብቂው ነገር

እንግዲህ ሰው እንደዚህ ነው። ግን አትቀየሩ ባካችሁ፣ አንድ እንሁን ለዚች አጭር ዘመን እንዴት

ልጆቻችን ተው ታረቁ ብለው እናንተም እራሳችሁ ወስዳችኋል። እንግዲህ አልሰሙንም። አሁን ማድረግ ያለብን ስራቸውን እስኪጨርሱ ድረስ ከስድብ እንውጣና እያል እስኪጨርሱ አትሳል ወንትናንታ ብዙ ሰው ሚሰድብ ሰው አይቻልም። እዚህ ላላችሁት አደለም እንደሆነ ከሰሙ ብዬ ነው። እና ስድቡን እንተውና ከስድብ ነጣ እስኪጨርሱ እንጠብቃቸው። እስኪ እንታገስ በቃ አቋርጦ ብንል አላቋረጥም ሰላም አሁንም በቃ ነው የለም አለ። እንደዚህ ነው የሚሆነው። ስለዚህ ይሄ ገጸ ባህሪው ነው የተሰጣ ገጸ ባህሪ ነው እንጂ ሌላ ኮተት የሌለ ኮተት ምናምን የሚወራውን አግሳን ጥሩ ኮሜንት ሊሰጠ እንጠብቃቸው። በቃ እስኪጨርሱ እንጠብቃቸው። ለስድብ አንችም። በዚህ ሰዓት ራሳችንን ብቻ ነው መቆጣጠር የምንችለው። ማንም መክረሹ እየሰማ አይደለም፣ እንደውም እየባሰ ነው የሄደው። ስለዚህ ልጆችንም ለተሳዳቢ የሚሰጡ አሉ። ያው ይታወቃሉ። የሚሳደቡት አላማቸው ሌላ ስለሆነ እሱ ችግር የለም። ደግሞ ፕሮፋይላቸው ስገብታችሁ ብታዩ ትልልቆች ናቸው፣ የነሱ ታላላቅ ሊሳደቡ ስለዚህ እኛም ማድረግ ያለብን የጨረቃ ፋሚሊ እውነተኛ ተከታይ ነው የምንል አድናቂዎቻቸው እነዚህ ትንንሽ ልጆች ናቸው እየሰሩ ነው። ምንም ሆነ ምን ብቻ እስኪ እንታገስ፣ እስያቅ እንታገስ። መጨረሻ ሲቆጭ ይዛኔ አስተያየት እንሰጣለን። የምንመለታለን የዱዬ ሰላሙኑ ሴቴ ነሚስትሽ

እንታገሳቸው አንሰጥ ወይም ደግሞ ተፈለግ ነገር ኮመንት ለመጻፍ ተፈለጋቸው ደግሞ ምክር ምክር መምከ ለምን ስድብ ምክሩ እንደዚህ አላቸው እነሱንም እናውቃቸው። በጣም ጥሩ ልጆች ናቸው፣ ስነ ስርዓት ያላቸው ልጆች ናቸው። ለምን እንደዚህ ያለ ስደት? የምናውቃቸው ልጆች ናቸው። ትናንትና የምናውቃቸውን ዛሬ እንዴት አድርገን ነው የምንሰጥናቸው? ትናንትና እነሱን እናውቃቸዋለን፣ ምንነታቸውን እናውቃቸዋለን። እንዴት ያለ እንዲህ ያለ ስም እንሰጣቸዋለን? እኛ ትክክለኛ ገዳቤት። በእውነት እውነቴን ነው ብላችሁ ኮሜንት፣ ቆንጆ ቆንጆ ኮሜንት ልነሱ ደስ የሚል ኮሜንት አሁን ቆንጆ የእኛ ተስፋ እኮ በምትሰራው እናውቃለን። ከብታጅራስ ከአዲስ አበባ ስንት ሰው ማይክ ይዞ የመጣው፣ ስንት ሰው ከጀመረ ጀምሮ ስንት ሰው ቪዲዮ ሰራ። ስራ ነው የፈጠረችው ግን እኛን

እንደዛ አይነት ቪዲዮ ሁለት ሶስት ሲሰሩ ተከታዮቻችን ጸጥ ብለው ነው የሚያዩት፣ አይሳዱም እነዚህ ግን ልጆች የሆነ ነገር ዘና ሊሰሩ ሲነሱ በቃ የሌለ ባይ ለሚሰሩት የሚያደነቃቅፍ የሚጥል ማት የሌለ በአእምሯቸው ያላሰሉት በጭንቅላታቸው ያልገመቱት ስስድ ማት ወርድባቸዋል። ለምን በቃ ተከታይ ነን ካልን ቤተሰብ ነን ካልን ወይ መምከር ነው ወይ ታግሰን ማየት ነው ከኛ የሚጠበቀው ቃ ይ ንሆንመለብስ እናመሰግናለን። እንደዚህ አይነቱን ያስጨርሱ፣ ያታም እንደዚህ አይነቱ ጥሩት ሽነቶችን እናመሰግናለን። ይላቸው ልክ ናት። ለምን መታገስ? ዋጋ አለ ለመታገስ። ሞክሩት። ሁሉንም ነገር ነገ ዋጋ የሚያስከፍል ንግግራቶች ከምንናገር ነገ ከምንጸጸት ለልጃችን ወይም ደግሞ ለራሳችን የሚደርስ ነገር ይደርሳል። ለምን አንቺ ሰው የዘራውን ነው የሚያጨደው እንጂ ያዘራሹ እንደ ዘርተሹ ባቄላ ማጭዳት አትችሉ። ስለዚህ የዘራን ነው የምናጨደው። ስለዚህ እራሳችሁን ጠብቁ። የእኛ ልጆች በተለይ እዚህ ጋር ከኛ ጋር የምትቀመጡ ልጆች ታገሱ። እስኪ እስኪ ይሄ ነገር እስከሚያልቅ ድረስ ማንም ቤት አትሉ። ለምን ትዛዝ ታታላችሁ? አንድ ነገር ሰው ከተናገረ እኮ ስሜታዊ ሆኖ ብዙ ነገር እናወራለን እኛ ወይም ለእኛ ለጥሩ ነገር ገብተኑ መጥፎ ነገር ስንሰማ አስችለንም። ስለዚህ መታገዝ ልክ ናት እናታችን ያለችው ሁሉንም ነገር በትዕግስት ምንትን መጠበቅ አለብን። ለምን ከወደድን ነው አንድ ሰው ከወደድን ነው፣ መጥፎ የእሱ መጥፎ ሆንም የእሱ ጥሩ ነገራቶችንም አንድ ላይ ወስደን መውደድ አለብን። ከዛ ላይ ደግሞ የእነሱ ያንን መጥፎውን ያለው መጥፎ ነው ብለን ከወስተድ ነው ማለት ነው፣ አሳልፈን ለጠላት ላለመስጠት ያንን ሰው ከወደድ ሰው ሄድና ግደሉ ለማለት እኮ ነው። አሁን ትክክለኛ ይኸውላችሁ ይሄ ትክክለኛ ክስ ወይም ደግሞ ትክክለኛ ቢሆን ኑሮ አሳልፈን ነው ሰጥተናል ማለት ነው። ይሄ ትክክለኛ እዚህ ቦታ ላይ ሁለቱንም አሳልፈን ለጥላት እየሰጠነው ነው። ለምን በቃ እንትን ነው እኔ እንጃ። አንዳንድ ጊዜ ሳስቦ ይሄ ሁሉ ሰው እንዴት እንደሚያስብ እኔ ግራ ነው የሚገባኝ። በዛ ላይ እኮ ሴቶች ነን እኮ ማርያምን ነው የምላቸው አንድ ወንድ የለም እዛ ጋር ያለው እኛ ሴቶች ከኛም የማይጠበቅ ራሶች ከኛም እንትን በጣም ነው ራሴሽን ነው የሚያሳምሽ በቃ እንደሆን ትቻለሁ እኔ አሁን ኮመንት ማየት ሁሉንም ነገር ትቼው እንትን አሉ በቃ ራሴ ለምን ያሳምን ማለ በቃ እነሱን ለማስተካከል በውስጥም እንሞክራለን ምን ቦታ ማስተካከል እንዳለባችሁ ይህንን ስራ ደግሞ ምን ማድረግ እንዳለባችሁ የሚቀርቡ ልጆች አሉ። በውስጡንም እንትን እናደርገዋለን ለማድረግ ብንሞክሩ እኛንም በቻን ለማስታረቅ፣ ትክክለኛው እንደ ቪዲዮ ላይ ከሆነ ማለት ነው ለማስታረቅ ማሞክር እነሱን ደግሞ በውስጥ አፈላ ልገኖ ሰውን መላክ ነው እንጂ እንደዚህ አሳልፈን ለጠላት መስጠት በጣም ይከብዳል። ነገ ነገ ማለት ነው እነሱ ሲመጡ፣ ሁሉንም ሁሉም ሰው እናያለን። እየተያየን ነው። ደግሞ ነገ ታፍሩበታላችሁ። እግዚአብሔርን ነው የምላችሁ። የምታፍሩበት ስራ ነው አሁን እየሰራችሁ ያላችሁ። ስለዚህ ማለት ነው ሁላችሁም፣ እና ልጆች መልእክት ማስተላለፍላችሁ ካላችሁ እዚህ ጋር ያላችሁ ሁላችሁም ትክክለኛ ከእናንተ ጋር እንጓዛለን ከእናንተ ጋር እንጓዛለን። ልጆቻችን አሳልፈን አንሰጥም። አንዴ ወደናል። እነሱንም እነሱ የሚሰሩትንም እንወዷለን። በክፉም ቢመጡ በደጉም ቢመጡ እንቀበላቸዋለን ምትሉ ፋሚሊ ካላችሁ ታገሱ። የትም ቤት ገብታችሁ ራሳችሁን አታሳምሙ። ታገሱ። መታገስ እኮ ለሁሉም ነገሩ እኮ ፍሪ አለው ዛሬ ዘርተሹ አንድ ባቄላ እኮ እሸት ለማብላት ዛሬ ዘርተሹ ሳይሆን ገና እሱ ዘርተሹ ይበቅላል። ከበቀለ በኋላ አበባ ያወጣል። አበባ ካወጣ በኋላ ደግሞ እሸቱን ትበያለሽ። ያንን እሸት ለማብላት እኛ ደግሞ መታገስ አለብን፣ እንደ ባቄላው ማለት ነው። ወቅቱን ጠብቀን የእነዚህን ፍሪ ልጆች ወቅቱን ጠብቀን የምንደሰትበት ቀን ይመጣል። ስለዚህ ራሳችሁን ጠብቁ፣ አትረበሹ ለስድብም ምንም ቢሆን እነሱ ላይ ሄዶ ሊለጠፍ አይደለም። እነሱን የሚቀይሩ ወይም ደግሞ እነሱን ማንነት የሚቀይር አይደለም። እኛ ፊት ለፊት ነው ሁለቱም ያደጉ ማለት ነው። እናውቃለን እሱ እሷን ምን እንደሆነች። ዛሬ የዛሬ አመት ሁለቱም ወደኋላ ተመለሱና ተመለሱ ይሁት። የእነሱን ቪዲዮ ወደኋላ ተመለሱና ተመለሱ ይሁት። ይሄ ሲጋ እኮ እግዚአብሔርን ነው የምላችሁ። ይሄ ሲጋችን እኮ እንትን ነው ስለወፈሩ ወይም ደግሞ ስለቀጠኑ፣ ሕፃን ልጅ አይደለም። ሰው ስለወፈረ ደግሞ ትልቅ ሰው አይደለም። ይህን ማወቅ አለባቸው። እነዚህ ግን አንድ ፍሬ አንድ ፍሬ ልጆች ናቸው። በውፍረት አይደለም ሰው ወይም ደግሞ በእንትን አይደለም። በመልክና በቁም ስለረጅና ስለአጠር አይደለም ሰው መከታተል የምትፈልጉ ማለት ነው። ስለዚህ እጃችን ፊት ለፊታችን ቆሞ ነው ሁለቱም ያደጉት። ስለዚህ ያደጉ ስሉ ስላቸው ወይም በሚዲያ ሳይሆን ወይም ደግሞ በእንትን ሳይሆን ያደጉት ስሙሉት ማለት ነው። ማን ቤት እ ማን ፋሚሊ እንዳሳደጋቸው እያየኑ ነው ሙሽየም እንደዛ ቤትዩ ቢያሽየም እንደዛ ቤትሉ ትሉ እንዴት እንደያሳደጋችሁ እነዚህ ልጆች በስነ ስርአት በስነ ስርአት ሁለቱም ተገርፎት ተኮርኩሞ ነው ያደጉት። ስርዓት አላችሁ ስነ ስርዓት እንደነሱ አይነት ስነ ስርዓት እዚ እዚህ ዓለም ላይ ይኖራል ብዬ ይኖራል፣ ግን ደግሞ እኛ ስላላየኑ ነው ነው ግን ደግሞ እንደኔ ብዙ ስርአትን ከነሱ ጋር ብዙ ነገራቶችን ተምሬያለሁ እኔ ማለት ነው። ለዚህ ተማሩበት፣ ቪዲዮንም ተማሩበት። የኪስቱ ራሱ ትምህርት አለው። የትላንትና ራሱ ትምህርት አለው። የትላንትና ራሱ ብትመለከቱት ማለት ነው ልጅቷ ምን አንስታ እንደወረወረችውና ምን ቁጭ አድርጋ ጥቅም የሌለውና ጥቅም የሌለው ነገር አንስታ የወረወረችውን በደንብ ምስክር ነበረ። እንደገና እንትሮ ስትሰራ ራሱ ድርብብብር ብላ እየሰራች ነበረ። ያንን ላይ በጣም ትረዱ ነበረ። አመሰግናለሁ። ብዙ ማውራት አልፈልግም። ልጆቻችን አሳምረን እናቃለን። ምን በምንም ነገር ራሴን እሰጣለሁ ነ ሁለቱንም ላይ ማለት ነው። እግዚአብሔርን ነው የምላቸው ራሴን እሰጣለሁ። እንደዛ ነው የምለው። ወዳችኋለሁ፣ አከብራችኋለሁ። ሄደን ሲ አሁን የተናገሹ በቃ ትክክል ነው ግን አንድ ነገር ማለት የምፈልገው አሁን እንግዲህ ዳኒ በዚህ በኩል ከስቷል፣ ሃይሜ በዚህ በኩል ከስ ትሮጣለች፣ በዚህ በኩል ጓያ ያለች ነው ሃይሜ ላይ ሶስቱ መጨረሻቸው የት እንደሚደርስ ታግሰን ማየት አለብኝ እ የተለያየ ሚኝኝኛ ምንም እናመጣው ነገር የለም። ሲጀምር ሃይሜና ቦሩክ እንደተጣሉ እንኳን ቢባል ማይክ ይዘው ነው እንደሚጣሉት እናንተ ስታስቡ፣ የእነሱ ግንኙነት እንዲህ የቃቃጫ ነው እንዴት? አይደለም ቁም ነገር ያለው ነው። ሲጀመርም አይጣሉም። ቢጣሉም ደግሞ በማይክ አይደለም የሚጣሉት። ስነስርዓቱ ይኖራል። እንዳላወቀ ሰው ዝም ብለን ራሳችንን አናደናቁ። ስለዚህ ይልቁንስ ቻናላቸውን ሰብስክራይብ፣ ሼር፣ ላይክ እያደረግን እናበረታታቸው፣ እናሳድጋቸው። ከኛ የሚጠበቀው ከቤተሰብ የሚጠበቀው ይሄ ነው እና እንረጋጋ። ሰላም ሆኑልኝ፣ መልካም ቀን። ብቻለን ልክ ነሽ እኮ ይኸውልሽ፣ ትክክለኛ የህይወት ታሪካቸው እኮ ትክክለኛ የሆነ ነገር እኮ ምንም እኮ ያዩት ነገር የለም። ትክክለኛ የህይወት ታሪክ ማንም ካሜራ ደቅ ነው። እነሱ እንደኛ አይደለም። እኛ አሁን እዚህ ጋ በቃ ሁሉንም ነው እንግዲህ በሚዲያ አምጥተን ዝርግፍ ነው የምናደርገው። እንደዛ መስሏችሁ ነው፣ ተጣሉ፣ ተፋቱ፣ ታሰሩ የሚሉት እንደዛ ነው። የህይወታቸው ታሪክ ትክክለኛ ነገር ቦሩክ የሚሆን ሃይሜ የሚሆን